ሸሪያ ባዘዘው መልኩ ትዳራቸውን በተሳካ እንዲሁም ደግሞ ስኬታማ በሆነ መልኩ ይመሩት ዘንድ የተጠቀሱ ምክሮች ናቸው። እነዚህ ምክሮች ጠቅለል ባለ መልኩ ላገቡ እህቶች ቢሆኑም ላላገቡ እህቶች ደግሞ እንደ ዝግጅት የሚሆናቸውና ጠቃሚ የሆነ ሊያውቋቸው የሚገቡ ነገራቶች ናቸው። እንደሚታወቀው በሸሪያችን ባልና ሚስት በሐላል ኒካህ ካሰሩ በኋላ እንደ አንድ ሊሆኑ ሁለት ሆነው እንደ አንድ ሊሆኑ ነው የሚፈለገው። ሐሳባቸው፣ ውዴታቸው በመተሳሰብ በመነጋገር በመተዛዘን እንዲኖሩና ትዳራቸው ይበልጥ ወልደው ሳልሕ ልጆች አፍርተው ከአዱኒያ አልፎ ማለት ነው የአኼራ ባልና ሚስት ሊሆኑ ይገባል። ያ ነው የሚፈለገው። ከዱኒያ አልፎ አኼራ ላይ ባልና ሚስት ሊሆኑ ዘንድ ከዱኒያ አልፎ የአኼራውን ባልና ሚስትነት እስኪያገኙ ድረስ የሚያደርስ ትዳር ሊሆን ግድ ይላል። ለዚህ ደግሞ ሴት ልጆች ያላቸው ሚና ከባድ ነው። በዘመናችን ብዙ ጊዜ የሚከሰቱ ፍቾች

ምትከተኑ ሀያ የሚኖርህ ከክብር ጋር ነው፣ እሱን ከመላእክ ጋር ። ስለዚህ አንድ ሴት ልጅ ባሏን ልታከብረው ሀያ ልትለብስ ይገባል። አፉን የሚይዝበት አይሄ ነገር እስኪል ድረስ የሚሆን አይነት ሁኔታ ማሳየት የለባት። ከሀያ ይወጣ ተግባር ሊሆን ይችላል፣ ንግግር ሊሆን ይችላል፣ ጸባይ ሊሆን ይችላል፣ ልታሳይ አይገባም። ስለዚህ ለባሉ አይናፋር ልትሆን ይገባል። በዘመናችን ግን በተቃራኒ የሆነ ነው፣ ለባሎቻቸው ጋጠወጥ ናቸው፣ ለውጭ ሰው ግን አይናፋር ናቸው፣ አንገታቸው ይደፋል።

ሁለቱም አዛዥ ከሆነ ማን ማነው የሚሰማው? ሁለት አዛዥ ከሆነ ይሄም የሱ ፍላጎት እንዲፈጸም ነው፣ ይሄም የሱ ፍላጎት። ስለዚህ በአንድ ትራር ላይ ተስማምቶ መኖር አይችልም። ለዛ ሲባል ነው ሴቷ እንድትሸነፍና ለሱ ትዕዛዝ እንድትታዘዝ የተደነገገው እንጂ ሴት ልጅን መበደል ወይም ደግሞ የእሷን ጉዳይ ዝቅ ማድረግ አይደለም። እስካዘዛ ድረስ መታዘዝ አለባት። ያ ነገር ይሄ ነገር እንዳይፈጸም ካለ ያ ነገር ፈጽማ መገኘት የለባትም። ይሄ ነገር ደሞ ፈጽሚው ካላት ደሞ ተታው መገኘት የለባትም። ሀራም እስካልሆነ ድረስ በአላህ ያኔ መብት እንድትተው እስካላደረጋሽ ድረስ ትእዛዝ ሲያዛት መታዘዝ ይጠበቅባታል። ብዙ ጊዜ ትዳር ፍቺ ላይ አያችሁ እንደሆነ አትታዘዘኝም ነው በቃ ምን ምላትን አትሰማኝም ነው የሚባለው ብዙ ጊዜ አትሰማም በቃ ያ ሊሆን አይገባም። ባልሽ ንጉሰሽ ነው፣ ባልሽ ሁሉ ነገረች ነው። ስለዚህ ልታከብራል፣ ያኔ እንትልት ይገባል፣ ልትታዘዡ ይገባል። ለእሱ ትእዛዝ መጻረር ሆን ብለው ደግሞ እሱን ለማናደር ይሞክራል። ሆን ብለው ባሎቻቸው፣ አላሁ አክበር። ሆን ብለው የእሱን ትእዛዝ ማመጽ ይፈልጓሉ። ስለዚህ አቅምሽ እስከቻለው ድረስ እሱ ያኔ ያዘዘሽ ነገር ልትታዘዥ ይገባል። ምክንያቱም ኸይር አለው እሱ እንዲወድሽ እንዲያከብርሽ፣ የበላይ እንዲያደርግሽ ስትታዘዥው ማለት ነው ያኔ ይበልጥ ሊያዝንልሽ ይቀርባልና፣ ስለዚህ ትእዛዙ ማክበር ግድ ይላል ማለት ነው። ትእዛዙ መጣ ሳያስፈልግም ወንጀል ካልሆነ ድረስ ሌላ ወስኩት ንደ ከላም ይሄ ሲናገር ባሏ ልታዳምጦ ይገባል። ስኩት ዝምታ ልትምህርት ይገባል። ገና ንግግር ሲጀምር አፉን ብሎ ማስቆም ይሄ ሲልጅ አደብ ከባሏ ጋር ያላት አደብ ትክክል አይደለም። ገና ሲናገር እያለች መሆን የለበትም ሐታ የሚናገረው ንግግር ጥሩ ነገር እንኳ ባይሆን ምናልባት የሚያመጣው ሐሳብ ትክክል ላይሆን ይችላል። ስለዚህ ምን ታደርጋለች በአደብ ታዳምጠዋለች። ሲጨርሳ ንግግሩ ሲጨርስ ዝም ብላ ታዳምጧለች። ከጨረሰ በኋላ ትክክል ከሆነ ትደግፏለች ከጎኑ ሆና። ትክክል ካልሆነ እኳ፣ እረ ወደዛ ይሄ ሳይሆን ምን ትላለች፣ በሰንሳ እሱ በሚወደው ስም እየጠራች ውዴ፣ ውዲ፣ ባሊ፣ ምክንያቱም ማለት ትችላለች። ለአጅነቢ ነብዩ ነው እየተቀረቀለ ለባላ ሁሉ ነገር ማለት ትችላለች፣ እሱን በሚወደው ስም እየጠራች ከዛ ይሄ እኮ አንተ ትክክል ነህ፣ አንተ ባሰብከው መልኩ አንተ በተናገርከው መልኩ ቢፈጸም ይሄ ነገር ይሄ ነገር ጥቅም አለው። ይሄ ነገርም ጉዳት አለው። ግን ይሄ ነገር ይሄ ቀርቶ በእንዲህ ቢሆን ምን ትላለህ? ብላ በጥሩ አመለካከት የሱን ሀሳብ ሐሳብ ተቀብላ ከዛለ መጥቶ እንኳን ቢሆን በእንደዚህ ዐይነት መልኩ ምን ልታደርገው ልትቀለብሰው ይገባል እንጂ ንግግሩ ውድቅ በማድረግ እሱን በመጻረር አይሆንም። ያለው እንኳን ትእዛዝ ቢያዛት ያ ትእዛዝ በረጋ ባለ መልኩ መደማመጠን ነው ዋናው ነገር፣ ረጋ ባለ መልኩ ታስረዳዋለች። ምክንያቱም እየሆነበት ሆነበት ምክንያቱ እሷ እንዲያዛት ይሄ ነገር እየተደረገበት እሷ ለመበደል አረም ቅድም እንደተናገርኩት ትዳራቸው እንዲስተካከል እልህ እንዳይፈጠር፣ እሷም እልህ እሱም እልህ እንዳይዛቸው ነው። አንድ ሰው ካልተሸነፈው ሁለቱም እልህ ላይ ከገባ ከባድ ነው የሚሆነው። እልህ እንዳይፈጠር ወይም ደግሞ እሷ አትሰማኝም፣ እሷ የኔን ትዕዛዝ አታከብርም እንዳይል፣ ለሰሚው ንግግሩ ታዳመጪው ይገባል። ንግግር መስማት ግድ ይሆናል ማለት ነው። ሌላ ወለ ቂያም ቁዱም ይሄ ሲገባ ከስራ ሊሆን ይችላል ይችላል ወደ ቤት ሲገባ ተነስታ ልትቀበለው ይገባል። ተነስታ ልትቀበለው፣ ተቀብላ ስማ እንዴት ነው የዋልከው ምን ችግር አለ ብላ ሙሉ የሚያደርግበትን አቅርባ የሚበላው ነገር አዘጋጅታ ልብሱ የሚቀይረውን ያዳር ልብሱ ፈልጋ፣ እነዛ ደግሞ ያወለቃቸው ልብሶቹ በስነ ስርዓት ቦታው አድርጋ፣ እንደዛ ልታደርግለት ይገባል።